የተመለከቱት ወገኖች ይህንን ቪዲዮ ከታች የምትመለከቷቸው አብዛኛው ኮሜንቶች ምናልባት የሚታያችሁ ከሆነ ዲያ ወገኖች የዚህ ጣጣ ሰለባ የሆነ ና ምናልባት በርካታ ወጣቶችን ይወክላል ብዬ የማምነው አንድ ወጣት የላከልኝን ታሪክ ምናልባት በትንሹ ለአንብብላል። ድምፅ ልካ የለም ይለግሻል ብለን እኮ ነው ምንለባ የወንጀል ይላል፣ አንቀጽ 639 ክፍል አራት በመልካም ጠባይ ላይ የሚፈጸሙ ወንጀሎች በኮሪደር ልማት እያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው የዴም ስሪል ስቴት ውድ መንደር 24 ሰዓት በማይቋረጥ ግንባታ ላይ ካሉ ብሎኮቻችን ውስጥ አሁን ላይ የመጨረሻውን ብሎክ ለ20 ደንበኞች ብቻ በ8 ፐርሰንት ቅድመ ክፍያ ከ60 ፐርሰንት የባንክ ብድር አማራጭ ቀ በአንድ ሕንፃ አምስት ሊፍት አራት ለሰው አንድ ለቀ እንዲሁም በዝቅተኛ የወለል አማራጭ እየሸጥን ይገኛል። 40 ፐርሰንት በሶስት ዓመት ከፍለው ቀሪውን 60 ፐርሰንት ቤቱን እየኖሩበት እስከ 20 ዓመት ቀስ ብለው የሚከፍሉበት እድል ያመቻቻሉ። የመጨረሻውን ብሎክ መልቀቃችንን አስመልክቶ ቀድሞ ለሚመጡ 20 ደንበኞች ብቻ ከአንድ ሚሊዮን እስከ 3 ሚሊዮን የሚደርስ ልዩ ቅናሽ አዘጋጅተናል። በ8 ፐርሰንት ቅድመ ክፍያ ማለትም ከ455 ሺ ብር ጀምሮ ከፍለው ከባለ አንድ እስከ ባለ አራት መኝታ በፈለጉት የካሬ አማራጭ የንግድ ሱቆችን ከ30 ካሬ ጀምሩ። የዕድሉ ተጠቃሚ ለመሆን እታች በምትመለከቱት ስልክ ይደውሉልን። ዲኤምሲ ሪል ስቴት። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። በድጋሚ ተገናኝተናል። በጣም ናፍቃችሁ። በነገራች እንደዚህ እንደወዳችሁም አላቅም ነበር። ታዲያ እንደ ሁሌውም በጤና የጠበቀን ከቁጥር ያላጎደለን ፈጣሪያችን ክብር ምስጋና ይገባዋል። ታዲያ በዛሬ መርሃ ግብራችን ወገኖቼ ምናልባት ሴንሴቲቭ የሆነ ይሹ እናነሳለን። ምን ያህሎቻችሁ ይሄን ልጅ ታውቁታላችሁ? ጭምብሉስ? አው ይሄ የምትመለከቱት ልጅ ማለት ነው። እንግዲህ ለማታውቁት ሰዎች ቲክታክ የሚባለው ፕላትፎርም ላይ ላይቭ ላይ በመቀመጥ በጣም ብዙ ወጣቶችን እየጨረገደብን ያለ ለስሙ ወጣት ነው እሱም፣ ነገር ግን ለሕብረተሰቡ ጠንቅ እንዲሁም ደግሞ አጋነንት የሚጠቀምበት ሰው ነው ብዬ በግልጽ ዛሬ ነግራችኋለሁ ማለት ነው። ምናልባት በጣም በርካታ ወጣቶች ስፔሻሊ ወንዶች የእሱ ተከታይ እንደሆኑ እናውቃለን። ላይቭ ላይ ቁጭ ብለው ብዙ ነገር እሱ እየተናገረ ሴት እህቶቻችንንም እያስገባ ብዙ ነገር እንዲያደርጉ በማድረግ በጣም ማለት ምናልባት እንደ ሀገር፣ እንደ ሀገር ወገኖች ሊያስቆጣን የሚገባና የሆነ እርምጃ እንዲወሰድበት የሚያስፈልግ አይነት ጉዳይ ነው ብዬ ስላመንኩ ነው እሺ ዝቅ ማለት ከእንትኑ እኮ ከግድግዳው ሁሉ መሆናችን በጣም በርካታ ወጣቶች እራሳቸውን ለመግዛት ያሉባቸውን የሚቆጣጠሯቸውን ወደኋላ የሚጎትቷቸውን ሱሳቸውን ሱስላችሁ ይሄ የሚጨስ የሚቃም ነገር ምናምን እንዳታስቡ ወገኖቼ፣ ከዛ የከፋ ሱስ አሁን መጥቶብናል ተጋርጦብናል። ያም ደግሞ ገና እያደጉ ያሉ ስፔሻሊ ወንድ ወጣቶችን ቲኔጀሮችን አዶለሰንቶችን ወገኖቼ ጭንቅላታቸውን በመመረዝ ራሳቸውን የማይገዙ ሀ ብሎ ፐስኪል ነቅቶ እስኪመች ድረስ የሴት ገላና ዳሌ እያሰቡ ህይወታቸው በሙሉ በዛ ዙሪያ እንዲያውጠነጥ ከዛም አልፎ ተርፎ ደግሞ ብዙ ነገሮችን በመመልከት ራስን በማርካት ሱስ ውስጥ ተዘፍዝፈው ለአጋነት የተመቸ ማንም ሲያልፍ የሚኮረኩማቸው እንዲሆኑ እያደረጉብን ይገኛሉ። ታዲያ መንፈሳዊ እንድምታው እንዲሁም ደግሞ ምናልባት ኢትዮጵያ ውስጥ ስለሆነ እነዚህ ሰዎች ያሉት የኢትዮጵያ ህገ መንግስትስ፣ በእነዚህ ልጆች ዙሪያ ምን ይላል የሚለውን ነገር እነሱ ከሰሙት እንደ ማስጠንቀቂያ ምናልባት የምትመለከቱ ደግሞ የህግ ባለሙያ ካላችሁ መላ እንድትሉን ነው ወገኖቼ፣ እዚህ ጋር መጥቼ የምለፈልፈው። ታዲያ ይህንን ቪዲዮ እንድሰራ የሆንኩበት ወገኖቼ ምናልባት ብዙዎቻችሁን የሚያስተምራል ብዬ እንዳመጣ ያደረገኝ በውስጥ መስመር የተላከልኝ አንድ ታሪክ አለ። እሱን በኋላ ላይ ላነብላችኋለሁ። ብዙ ወጣቶችን ይወክላል ብዬ ስለማስብ ታዲያ ከነዚህ ልጆች ጀርባ የሚሰራ ምናልባት ወጣቱ ሳይመለከተው በሬ ሆይ ሳሩን አየ እና ገደሉን ሳታይ ለም ካለው ገደል ገብተ ቀረ ወይ እንደሚባለው አባባል ደስ በሚል በሴት ልጅ ገላ ተታለው ሲያበቃ ብዙ ወጣት ወንድ በቀኑ መጨረሻ መጨረሻ እንዲነሆልን ዳቢሎስ እየሰራበት እንደሆነ ማሳያችኋለሁ ማለት ነው ወገኖቼ ታዲያ እነዚህን ወንድምና ምናልባት እህቶች እንኳን ሉ እነዚህ ወንድሞችን ጥላቻ ኖሮብን ወይም ደግሞ በሚሰሩ ስራ ቀንተን አደለም አያችሁ ክርስቲያኖ ሮላንዶ በቀነኒሳና በሃይሌ ገብረ ስላሴ ይቀናሉ አይቀና ምናልባት በሜሲ ሊቀና ይችላል ለመቀናናትም ተመሳሳይ የሆነ ዘርፍና ይዘት ሊኖራችሁ ይገባሉ በነሱ ለመቅናት ምንም አይነት ምክንያት የለንም ወገኖቼ እነሱ እኮ ገንዘብ እየሰሩ ስለሆነ የሆነ ሰው ገንዘብ ሰራ ማለት ወገኖቼ በቃ ልናበረታታው ይገባል ማለት ነው ወይ? ታዲያ ወገኖቼ የዚህ ጣጣ ሰለባ የሆነና ምናልባት በርካታ ወጣቶችን ይወክላል ብዬ የማምነው አንድ ወጣት የላከልኝን ታሪክ ምናልባት በትንሹ ላንብብላችሁ። ሰላም ወንድሜ፣ ቪዲዮችን እከታተላለሁ። መኖር ደክሞ ያውቃል። በህይወት መቆየት የራሱ ጥያቄ ውስጥ ገብቷል። ችግር የላጫወት በጣም ግራ ስለገባኝ ነው። እድሜ 19 ነው። ኦልሞስት ለ10 ዓመት ራስን በማርካትና የወሲብ ፊልሞችን በመመልከት ህይወቴን አመሰቃቂ ይዋል። አዎ በልጅነቴን የተበላሸሁት ለማቆም ያላደረኩት ነገር የለም ግን ወፍ አሁን ሱሱ ከመባሱ የተነሳ ደንዝጃለሁ። ኖርማል የሚባለው የወሲብ አይነት አያነቃቃኝ። በጣም ዊርድ የሆኑና ለማውራት እንኳን የሚያሳፍር አይነት ነገሮች ነው የምመለከተው። ታዲያ ከቅርብ ጊዜ ወዲህ ሱስ የሆነብኝ ቲክቶክ ላይቭ ላይ ተቀምጬ ራሴን ማርካት ነው። እኔ ብቻ ሳልሆን ዱርም ውስጥ በግሩፕ ነው ጋሴ የምንመጣው። ያው ምን እያለ እንደሆነ ይገባቸው። በቃ ረዥም ሰዓት ቴንሽን ቦክስ ውስጥ ሆነን ራሳችንን ማርካት ሱስ ሆኖብናል። ማፈር የሚባል ነገር የለም። ቲክቶክ ላይቭ ላይ የምንመለከተው ቤላ አክሱማይት የሚባል ልጅ አለ። እኛ አፍሳሽ ነው የምንለው። ዩኖ ዋይ መድሃኒዓለም አይኖ በጣም ሊያስቅ ይችላል። ሊያስለቅስም ይችላል። እሱ ሴቶችን ላይፍ ከእሱ ጋር አስገብቶ በቃ ብዙ ነገር ያወራቸዋል፣ ያስደርጋቸዋል። እኛ ደግሞ ያንን እያየን በቃ መጨመላለቅ በጣም ብዙ ሰው ራሱን የሚያረካበት ቦታ ነው። እና ይህን የምነግር ላይፍ መከታተል ሱስ ሆኖብናል። ከዚህ በኋላ ብዬ ቲክቶክ አጠፋለሁ ግን ብዙም ሳልቆይ መልሼ እዚያው ነኝ። በጣም የሚገርመ ከሴት ጋር መተኛት ይልቅ ግለ ወሲብን መርጣል ነክቶ እስኪመሽ ወሬያችን ሀሳባችን ሁላ ግልሙትና ነው። አይምሮዬ ጤነኛ አይደለም። በጣም ነው እየተሰቃየሁ ያለሁት። ለማን ደሞ ማወራ ግራ ስለገባኝ ነው የጻፍኩልህ። ይህን ያነበብኩላችሁ ያው ልጁን ዲስክሎዝ በማያረግ መልኩ ነው እና ምን ያህል ብዙ ወጣቶችን እያጠቃ እንደሆነ እንድትረዱልኝ ስለምፈልግ ነው። ቀጥዬ የማወራችሁ ሀሳቦች ጋር ከዚህ ቀጥዬ ምናልባት ስሜታዬ ሆኜ አንዳንድ ነገሮችን ላወራ ስለምችል ለምን ስሜታዬ ትሆናለህ አንተ ወንድም እንዳትሉኝ፣ ምን አይነት ዘመን ላይ እንደደረስንና ማንን እየተቃወምን ምንን እየገፋን እንደምናወራ ተመልከቱት። የጠፋስ አስቸግረሃል ትንሽ አመም አድርጎኝ እኮ ነው በእናት ሰሞኑን የሆነ ጉንፋን መቶ፣ እኔ ብዙ ድምፅ ልክ አይደለም ነው ጀልኝ ጥልኝ፣ ይለቅሻል ዝም ዝም ብለን ዝም እንግዲህ እንደዚህ አይነት ዘመን ላይ ነው የደረስነው፣ ወገኖች ወገኖቼ። መተፋፈር የቀረበት ነገር ተደብቆ መወስለት የቀረበት በግልጥ መወስለት ዋንጫ የሚያሸልምበት አንበሳ ምናምን ጊፍት የሚያሰጥበት ጊዜ ላይ ደርሰናል። ማንም ደግሞ ምንም የማይልበት ጊዜ። ከዚህ ጊዜ በላይ የመጨረሻው ዘመን አለ ወይ? ከዚህ ጊዜ በላይ አስከፊ ጊዜ አለ ወይ? አንዳንድ ጊዜ እናትና አባቶቻችን የኖሩበትን ጊዜ ሳስብ ምን አለ እኛም እዚያ ዘመን ላይ ሄደን ምክንያቱም ጊዜው በጨመረ ቁጥር ወገኖቼ ሰው የሚኖሆልልበትም መንገዶች እንደዛው ነው እየጨመሩ የሚመጡት አያችሁ። እኔ ታናሽ ወንድም አለኝ፣ ስልክ ያለው ስማርትፎን ያለው ማለት ነው። ብዙዎቻችሁ ልጆች፣ ብዙዎቻችሁ ወንድም እናቶች እንዳሏችሁ ደግሞ በጣም እርግጠኛ ነኝ ወገኖቼ። አንዳንዶቻችሁ ራሳችሁ ልጆች ናችሁ። የምንመለከተው ቲክቶክ ላይ ምንም ፊልተር ሳይደረገ የሚመጣለን እንደዚህ አይነት ቪዲዮ ከሆነ ይሄ ነገር እኛ ጭንቅላት ውስጥ ገብቶ ሲያበቃ ምን አይነት መርዝ ነው የሚያስቀምጠው የሚለው ነገር እኮ በጣም አሳሳቢ የሆነበት ጊዜ ላይ ነው ያለነው ወገኖች። አንዳንድ አህዛዊ መረጃዎችን ለመመልከት ሞክሬ ነበር። ኢትዮጵያ ውስጥ ያለው የቲክቶክ ተጠቃሚ ቁጥር ምን ያህል ነው የሚለውን ማለት ነው እና ቅርብ ጊዜ የወጡ ጥናቶች የሉ፣ ምናልባት ከሁለት ከሶስት ዓመት በፊት እንግዲህ አስቡት። ቲክቶክ ምናልባት በዚህ ሶስት አራት ዓመታት ውስጥ ነው አደለ፣ በጣም የገነን የመጣው በጣም በርካታ ተጠቃሚ ያገኘው ስፔሻል ኢትዮጵያ ውስጥ። አሁን ስልኩ ላይ ቢያንስ ቢያንስ በቀን ሁለት ሰዓት የማያጠፋ የለም ቲክቶክ በመመልከት እሱንም በጣም ጻድቁ መልካሙ ምናምን ካላችሁ ነው ሁለት ሰዓት መታጠፉት። ታዲያ ከሆኑ ዓመታት በፊት የወጡ አንዳንድ እስታቶች እንደሚያሳዩት ኢትዮጵያ ውስጥ በወር ሶስት ሚሊዮን አካባቢ የሚሆን የቲክቶክ ተጠቃሚ አለ። አክቲቭ ዩዘር ማለት ነው። አክቲቭ ዩዘር ማለት በየቀኑ የሚገባና የሆነ ያክል ጊዜ የሚያጠፋ ማለት ነው። እዛ ላይ ታዲያ ወገኖች ይሄ ጥናት ከተወሰኑ አመታት በፊት የወጣ ነው። አሁን ላይ በእርግጠኝነት ምናልባት ቁጥሩ ሁለት ወይ ሶስት እጥፍ አድጓል ብዬ አስባለሁ። ምክንያቱም በቋሚነት አራት አምስት ሚሊዮን ቪው ያላቸው ሀበሻ ቲክቶከሮች አሉ አይደል? ቲንክ አባውቲት እንግዲህ በወር ምን ያህል ሰው ቲክቶክ ላይ እንደሚዘፈዘፍ ማለት ነው። በነገራችን ላይ ቲክቶክ ተጠቅሜ ተጠቅሜ ስላችሁ ኮንቴንት ክሬት አድርጌ ሳይሆን ኮንቴንት ኮንሱም አድርጌ ሳበቃ በጣም መንፈሳዊ ሕይወቴ ያድጓል የአእምሮ ጤና ተስተካክሏል፣ በቃ እንቅልፌ፣ ለቤተሰቦች ያለኝ ቦታ፣ ለራሴ የምሰጠው የሚላችሁ ሰው የለም፣ የለም። ወገኖቼ ቲክቶክ ላይ ተቀምጦ ሲያበቃ ጭንቅላቱ የንሆለን ራሱን እንዳይገዛ በብዙ ሱሶች ውስጥ የተጠመደ ብዙ ነገር አቆማለሁ ከዚህ በኋላ የሆኑ ዌብሳይቶችን ቪዚት ማድረግ ማቆም አለብኝ፣ አንዳንድ ነገሮች ራሴ ላይ ማድረጋቸውን ሱሳ ሱሶች ማቆም አለብኝ ብሎ በብዙ ትግል ተጠምቆ ወገኖቼ ጸበሌዶ ሲያበቃ አንድ የሚያየት የሰላሳና የአርባ ሰከንድ ቪዲዮ ያን ሁሉ የገነባውን ነገር የወሰነውን ነገር አፈርሳበት ትናንትና የነበረበት ማጥና ድጥ ውስጥ የተዘፈዘፈውን ወጣት ቤት ይቁጣረው። ታዲያ ወገኖቼ አቬሬጅ ስክሪን ታይም ኢትዮጵያ ውስጥ ከአራት እስከ ስድስት ሰዓት ነው። ይህ ማለት በ24 ሰዓት ውስጥ አንድ ሰው ስልኩ ላይ ከአራት እስከ ስድስት ሰዓት አቬሬጅ ያጠፋል ማለት ነው። ያው በጣምም ሳይንስ በጣምም ሳይበዛ መካከል ላይ ያለው ቁጥር ማለት ነው። ታዲያ ወገኖቼ በቀን ቢያንስ አራት ሰዓት ስልኩ ላይ የሚያጠፋ ሰው እንግዲህ ብዙዎቻችን ከዛ በላይ እንደምናጠፋ እርግጥ ነው። ነገር ግን አራት ሰዓት እንኳን የምታጠፉ ከሆነ ለዚህ ነገር ተገላጭነታችሁ የሰፋ ነው ይለናል። ለምን ሲባል ሴክሹዋል ህልዛችሁ በጣም ዲክላይን እያደረገ በጣል ምን እያልኩ እንደሆነ ይገባችኋል። ወንድ ስትሆኑ ደግሞ የራቁት ቪዲዮዎችን መመልከት፣ ራቁት ቪዲዮዎች እንግዲህ ያው በጣም በርካታ ወንዶች ብዙ ጊዜ ብዙ ዌብሳይቶች ላይ ተመልክተው ሲያበቁ እዛ ቪዲዮ እዛ ዌብሳይት ላይ ያሉ ቪዲዮዎችን ሸምድደዋቸዋል። አይደል፣ ይህ ቪዲዮ አይቸዋለሁ። የዛሬ ብልት አዲስ ይህንንም አይቸዋለሁ። ምክንያቱም የተለቀቁትን አንድ ሚሊዮን ቪዲዮ ሸምድዶ ጨርሷል። ብዙ ወጣት ለምን ሲ በቀን ብዙ ጊዜ ስለሚመለከት ማለት ነው። ታዲያ በዚህ ምክንያት አንድ ያለ ልብስ ያለችን አንድ ሴት የሆነ ነገር ከሆነ ወንድ ጋር ወይ ደግሞ ከሆኑ ነገሮች ጋር ስታደርግ ያየ አንድ ወጣት አይምሮ ውስጥ ይሄ ነገር ተደጋግሞ ከመግባቱ የተነሳ ሴክሽዋል ነምነስ አጋጥሞታል ማለት ነው። ምን ማለት ነው? ሴክሽዋል ነብነስ ማለት የሆነ ነገር ተመታችሁ ተመታችሁ ስደነዝዙ እንደዛ ማለት ነው። ስለዚህ አይምሮ፣ አሁን ይሄ ሴክሹዋል ሳቲስፋክሽኑን ይፈልጓል። ነገር ግን የሆኑ ዌብሳይቶች ላይ እንትንትን ዶት ኮም ኤሌሜኖዲ ጨበለቀ ዶት ኮም ላይ የለም እንደዚህ አይነት ዌብሳይት ደግሞ ሰርች እንዳታረግ ገብቶ ሲያበቃ የሚመለከታቸው ቪዲዮዎች እያረኩት ስላልሆነ አሁን ወደ ሌላኛው ስቴፕ ዳቢሎስ እያሸጋገራቸው ነው። በጣም በርካታ ወጣቶችን፣ ምን አይነት ቪዲዮ አንዳንድ ወጣቶች እንደሚመለከቱ ስታዩ ትደነቃላችሁ። ከተለመደው ይሄ የራቁት ቪዲዮ የሚባል አይነት ማለት ነው። ከዛ ወጥቶ ሲያበቃ ወገኖቼ አንዳንዱን ባሳያችሁ ለአንዳንዶቻችሁ ከስምንት ዓመታችሁ ጀምሮ የበላችሁት ምግብ ነው የሚያስመልሳችሁ። ታዲያ ቀጥዬ አንድ ቪዲዮ አሳያችኋለሁ። ከቪዲዮ ስር የሚጻፉ ኮሜንቶችን ደግሞ እናንተ ተመልከቷቸው ማለት ነው። እንግዲህ ተመልከቱት ወገኖች፣ ይህንን ቪዲዮ ከታች የምትመለከቷቸው አብዛኛው ኮሜንቶች ምናልባት የሚታያችሁ ከሆነ ኧረ ለሁለተኛ ጊዜ ለሶስተኛ ጊዜ እኮ ጨረስኩኝ። ያው ጨረስኩኝ ሲሉ ምን ለማለፍ ፈልግ ሆኖ መጽሐፍ ቅዱስ አንብበው ወይ ደግሞ መስጊድ ሄደው ናም ሰላት፣ አንተ በጣም ነው እንደ ወጣቱ እንደዚህ እንደንወለለ ለማታውቀው ጨረስኩኝ ማለት ያው ራሳቸውን በራሳቸው እያረኩ ያው አንድ ሁለት ሶስት አራት የሚባል አይነት ቁጥር አለ አይደል፣ በደንብ ታውቃላችሁ እናንተ እና ምን አይነት ጊዜ ላይ እንደደረስን እንድትረዱ ነው ወገኖች። እና ይሄ ደግሞ ይሄ እኮ የሆነ በስውር የሚሰራ ስራ አይደለም። ልክ ይሄ ፈረንጆቹ ጋር ኦኤፍ የሚሉት ዌብሳይት እንዳላቸው ማለት ትከፍላለህ፣ ያው እዛ ጋር ከፍለ ትገባለህ፣ የሆነ ነገሮችን ታደርጋለ፣ ይደረግልል ምናም ማለት ነው። ኦፊሻሊ ሳይቱም እንደዚህ አይነት ሳይት ስለሆነ ይሄ እኮ ቲክቶክ ወገኖቼ፣ ሕፃን ልጆችም ይመለከታሉ፣ ትላልቅ ሰዎችም ይመለከታሉ፣ ትላልቅና ትናንሽ መካከል ያሉ ሰዎችም ይመለከታሉ። ኦፊሻሊ ምናልባት ሚኒስትሪም ሚዲያዎች ከሚታዩት በላይ የሚታይ ፕላትፎርም እኮ ነው ታዲያ እዛ ላይ መጥተው እዚሁ ኢትዮጵያ ውስጥ ተቀምጠው እንደዚህ አይነት ነገሮችን ሲያደርጉ በጣም በርካታ ወንድሞቻችን ወንድሞቻችን ስልካቸውን በዚህኛው እጃቸው ይዘው በዚህኛው እጃቸው ደግሞ ሌላ ነገር ይዘው ነው የሚመለከቱት ማለት እኮ ነው ወገኖቼ። እንግዲህ ያው አይኑ አንዳንድ ነገሮች ትንሽ ለመስማት ወይም ደግሞ እናንተ ሊመጡኑ ላይችሉ ይችላሉ፣ ግን ያለው እውነታ ይህ ስለሆነ ምንም አድርግ አንችልም ወገኖች። ከመናገር አንቆጠብም፣ እኛ ከመናገር አንቆጠብም። ምን ታመጣላችሁ፣ ተናግሪ ወጣቱ እኮ አይሰማም። የሚሰማ አንድ ወጣት አይጠፋም ወገኖቼ፣ ዛሱ የምንለፈልፈው ነገር ግን፣ እስቲ ማለት ያው ይሄ ነገር የሚከናወነው በኢትዮጵያ አየር ስር ስለሆነ ማለት ነው፣ በኢትዮጵያ ዳመና ስር ስለሆነ የኢትዮጵያ ሕገ መንግስት የወንጀል ህጉ ምን ይላል? እንደዚህ አይነት ነገሮችን ይቃወማል አይቃወምም? ምክንያቱም የሆኑ ሰዎች ጆሯቸው ተይዘው ገብተው ስነ ስርዓት መያዝ ካለባችሁ ስነ ስርዓት የያዙልን፣ በቃ ይሄ ጉዳይ የሚመለከታችሁ ሰዎች ካላችሁ፣ ከልቤ ነው የምጠየቃችሁ ወገኖች፣ የሚመለከታችሁ ሰዎች ካላችሁ የሆነ ነገር ማድረግ የምትችሉ ከሆነ ዱ ሰምቲንግ ዱ ሰምቲንግ። ያለበለዚያ ያንተም ወንድም ያንቺም ወንድም የሆነ ሰዓት ላይ ይህንን ቪዲዮ እየተመለከተ ዩል ፋይንድ ሂም ሌላ ነገር ሲያደርግ ማለት ነው። እሱንም አሁን እያደረገ ካልሆነ ነው ፈጣሪ ነው የሚያውቀው። እሱንም ወገኖች፣ ምክንያቱም በጣም በርካታ ወጣቶች ስልክ አላቸው ኢንተርኔት አላቸው ብዙ ነገር ያደርጋሉ። ያ ያሉ ምን ይላል የወንጀል ህጉ፣ የሚለውን የተወሰነ ነገር ላንብብላችሁ እንግዲህ ተመልከቱት። በነገራችን ላይ ይህንን ፎቶ የወሰድኩት አብይ ልማ የሚባሉ መምህር አሉ፣ ከእሳቸው ፔጅ ላይ ነው ማለት ነው። የወንጀል ህጉ እንደዚህ ይላል። ምናልባት ከተወሰነ ዓመት በፊት ስለሆነ አሁን የተሻሻለ ከሆነ እናንተ ታሩሙኛላችሁ፣ ግን ጀስ ላንብብላችሁ። የእኛዋ የወንጀል ህግ ይላል አንቀጽ 639 ክፍል አራት በመልካም ጠባይ ላይ የሚፈጸሙ ወንጀሎች ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራን በአደባባይ መፈጸም ይላል። ሊተራሊ እነዚህ ሰዎች የሚያደርጉት ነገር ማለት ነው። የመጀመሪያው እንደዚህ ይላል፣ ማንም ሰው አስቦ ሕዝብ በሚዘዋወርበት ቦታ ወይም በሕዝብ ፊት የግብረ ስጋ ድርጊት ወይም ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውንም ሌላ አጸያፊ ድርጊት የፈጸመ ወይም በአኳሃን ያሳየ እንደሆነ ይላል ከሶስት ወር እስከ አንድ ዓመት በሚደርስ ቀላል እስራት ወይም ከአንድ ሺህ ብር በማይበልጥ መቀጮ ይቀጣል ይላል። ሁለተኛውን ህግ ተመልከቱት። ጥፋተኛው ለአካለ መጠን ባልደረሰ ልጅ ፊት፣ እድሜያቸው ከ18 ዓመት በታች በሆኑ ሰዎች ፊት ከሆነ ይህን ነገሩን የሚፈጸሙ ማለት ነው ያው እንደነገርኳችሁ ድርጊቱን የፈጸመ እንደሆነ ቅጣቱ ከስድስት ወር እስከ አምስት ዓመት የሚደርስ ቀላል እስራት ይሆናል ል አንቀጽ ስድስት አርባ እንደዚህ ይላል ጸያፍ ወይም የብልግና ወይም ለመልካም ጠባይ ተቃራኒ የሆኑ ነገሮችን ለህዝብ መግለጽ እና ሐመሯ ላይ እንደዚህ ላል ይውላችሁ ለዚሁ ዓላማ ሲባል አካለ መጠን ያልደረሱ ልጆች የግብረ ሥጋ ግንኙነት የፈጸሙ በማስመሰል ያሳየ ወይም አፍረተ ሥጋቸው እንዲታይ ያደረገ እንደሆነ ቅጣቱ ከአንድ ዓመት የማያንስ ቀላል እስራትና ከ10 ሺህ ብር የማይበልጥ መቀጮ ያስቀጣል ማለት ነው። እንግዲህ እኔ የህግ ባለሙያ አይደለሁም ወገኖቼ፣ ከእኔ በላይ የምታስረዱ ሰዎች እንዳላችሁ አምናለሁ። ነገር ግን የተጻፈው የወንጀል ህጉ ላይም በአግባብ መቀጣት ያለበት ጉዳይ እንደሆነ አጽንኦት ሰጥቶ ይናገራል ማለት ነው። እውነቴን ነው የምላችሁ፣ እነዚህ ልጆች ወስደው አንድ ሁለት ሶስት ወር ስርዓት አስይዞ ቢመልሷቸው የሃይማኖት አስተማሪ፣ የሰፈር አስታራቂ ነው የሚሆኑት አያችሁ ወገኖች። የሰው ልጅ ካለው ባህሪዎች ውስጥ እኮ ከብዙ ነገር ሊጠብቋችሁ ከሚችሉ ባህሪዎች ውስጥ አንደኛው መጸየፍ ይባላል። አዎ ወገኖች፣ መጸየፍ የሆነ ነገር ስታይ ስሰማ ኮ መጸየፍ የምትችልበት መጸየፊያ ከተጸየፈ ኮ በጣም አደጋ ውስጥ ነው ያለው ማለት ነው። የሆኑ ነገሮችን አይተህ ምንም ካልመሰለ እኮ ለሆነ ነገር አለማምዷል ማለት ነው። የሆነ የማታውቀው አካልና ኃይል ለምን ሲባል ደግሞ ለማይጠቅም ነገር፣ ለምን ሲባል ደግሞ ለሚገል ነገር ወገኖች ገዳይን ያፈቀር ከለታ ያኔ የመሞት ዜና እውን እንደሆነ ነው እያስረዳን ያለው። ሊያጠፋ የጠራ ሰው ጋር ኩስ ኩስ እያልክም ትሄድ ከሆነ እኮ እንደማትመለስ ነው የሚገባን። ታዲያ የማይጠቅሙ ነገሮች አይምሮ መጽሄፍ ሲያቆም አንድ ነገር ማወቅ አለበት። በቃ ገዳይን አፍቅር ያለው ማለት ነው። ሊገለኝ የጠራኝ ሰው ጋር ኩስ ኩስ እያልኩ እየሄድኩ ነው ማለት ነው ወገኖቼ። ኩስ ኩስ እንዴት ነው መጣ አቅ ያለሽ በእናትሽ። እስከዚህ ድረስ ከቆያችሁን አንድ እንደዚህ አይነት ቪዲዮዎች የሚመቿችሁ ከሆነ ላይክና ሰብስክራይብ በማድረግ ይህንን አስደናቂ ቤተሰብ ይቀላቀሉን። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ቻው።